የሰው ልጅ በህይወት ጉዞ ውስጥ በአንድም ይሁን በሌላም መንገድ ከቀላል እስከ አስከፊ ህመም ይጎበኘዋል። በዚህ ሂደት ውስጥ ከዛሬ ነገ ይሻለኛል በሚል ሳቤ ህመምን እንዲሁ ማስታመም መዘዙ ብዙ ሆኖ እናገኘዋለን። ለዚህም የዛሬው ባለታሪካችን ምስክር ናቸው። በየዕለቱ የሚሰማቸውን የህመም ስሜት እንደዋዛ ተመልክተውት እስኪጠናባቸው ጠብቀው ነበር ወደ ሕክምና ተቋም ያመሩት። ያኔ የገጠማቸው የሕክምና ውጤት ግን ያልጠበቁት ነበር። ቶሎ ምርመራ አላልኩኝ እመሙ እየጠናብኝ ሲሄድ ሰር ነው ስመረመር ስኳር እንዳለብኝ ነገሩ። የግል እስቲ ያሰረተ ድጋሚ ውጤቱን አምጣ ተባልኩኝ። ውጤቱን የግል አሰረተ አምጣ ሲሉ ውጭ አሰራሁኝ እና መጣሁኝ። ያው እንዳለብኝ ያረጋገጥኩ ከዚያ ወደዚህ ጻፉልኝ ወደዚህ መጥቼ ስኳር ወደ ስድስት ከመና ስድስት ሰማንያ ገብቶ ነበር ስድስት ሰማንያ ገብቶ ነበር። አዚ መጥቼ ተመረመርኩ ስኳሩ እንዳለብኝ ያው እነሱ መረጋገጡ፣ አልጋይ አንድ ወር ከ አስራ አምስት ቀን ተኛ። እኚህ ባልታሪካችን ሳያውቁት በውስጣቸው ስርሰዱ የቆየው የስኳር ሕመም ለከፍተኛ ስቃይ ዳርጓቸዋል። ከራሳቸው አልፎም ቤተሰባቸውን ከፍተኛ ጫና ውስጥ ከትቷል። መርፌውን ሰጥተው በኋላ የጀመርኩ ጊዜ መድኃኒቱን ስወጋ እየቀያየርኩ ነው መወጋት ያለብኝ እና በእምብርቴ በዚህ በዚህ በዚህና በዚህ እወጋለሁ በዚያን ሰዓት ስወጋ ስታይ ትልቋ ልጅ በጣም ነበር የምትጨናነቀው። ሰዓቱን ታውቀዋል። መሸ ጊዜ አባዬ ሰዓት ደረሰ፣ አደረ መርፌ ልትወጋ ነው ትላለች እና በጣም እየተጀገረች ብዬሽ ነበረው። ያው በኋላ ግን እያደር መቼም ማይለመድ የለም ለመድች። በተለይ በተለይ ከሀሚ ወርድ ቢጨምር ይሻላል። እውነት እርግጥ ያማል አያም ብዬሽ አይደለም። ግን የወረደ ጊዜ እራስሽን ጥለሽ በቃ ምንም ነገር አታውቂም። የትም እንደምትወርቂ አታውቂም በጣም ከባድ የወረደ ቢጨምር ህመሙ። እንዲህ ሊበረታባቸው የቻለውም ቀድመው ወደ ሕክምና ተቋም ባለመሄዳቸው መሆኑን ያስረዳሉ። ራስ ምታት ነው እየተባለ እኮ ዛሬ ነገ ቀን እየተቆጠረ ነው ወደ ሌላ ነገር የሚቀየረ። የእኔ ግን ብዙ ጊዜ ስለቆየ ስላልተከታተልኩት ነው ያበጠው፣ ከዚህ በታች ጉልበቴ። ይሄ ግን እንዳለ ጫማ ያበጠ በኋላ፣ ስጠየቃቸው ግን ስለቆየብህ ነው እና ሰውነቴን በጣም ጨርሼ ነበር። እንደዚህ ነበርኩ እና እንደዚያ ግን በኋላ የተስተካከለ ጊዜ ሰውነትም ተመለሰ፣ የሚያብጠውም ተወሄደ ነው። አሁን ልክ እንደርሳቸው ሁሉ የስኳር ታማሚ የሆኑት ሌላኛው ባለታሪካችን እንደነገሩንም ህመሙ እንዳለባቸው ያወቁት ለሌላ የህክምና ክትትል በሄዱበት አጋጣሚ ነበር። አጋጣሚ እኔ ምንም ስሜት አለ ስሜቱ እኔ የህመም ነው፣ የሩካሲዱ ህመም ነው የሱ ህመም ስለነበረ ከፍተኛ ህመም ነበረ፣ የሱ ፔንክለር እየወሰድኩ ነበረ፣ እብጠቱም ነበረው እሱ ብቻ ነው እንጂ የስኳር ነገር እኔ ምንም እንትና አላወቅኩትም ነበር ማለት ነው። በየሶስት ወር እየመጣሁ ቼክ እያደረግኩኝ የሚሰጡኝን መድኃኒቶችም በስነ ስርዓት እጠቀማለሁ። ክብደትም ቀንስ ብለውኛል፣ እየቀነስኩ ነው። ከዚህ ክትትሉ እየቀጠልኩ ይገኛለሁ ማለት ነው። የስኳር ህመምን በመከላከልና አስከፊ ደረጃ ላይ ከመድረሱ በፊት በመቆጣጠር ሂደት ውስጥ ቅድመ ምርመራ ማድረግ ወሳኝነት ያለው መሆኑ ይነሳል። እናት አባት የተያዙ ከሆኑ ቀድመው ራሳቸው ይሁን በየዓመቱ ቼክ ቢያደርጉ ምክንያቱም ተጋላጭነቱ ስላለ ቢያደርጉ ብለን እንመክራለን። ከዛ ውጭ ግን ከፍተኛ የሆነ የክብደት መቀነስ በድንገት ሲኖር፣ ከፍተኛ የውሃ መጠማት ሲኖር፣ ቶሎ ቶሎ መራብ ከበድ ያለ የርሃብ ስሜት ሲኖር፣ ማላብ ድካም ድካም ማለት እነዚህ እነዚህ ምልክቶች ሲኖሩ በፍጥነት የስኳር ምርመራ በማድረግ ያው ውጤቱን በማወቅ ራስን ማለት ብዙ ኮምፕሊኬሽን ሳይመጣ ቢያንስ ባለበት እንዲቆይና ተስተካክሎ ለመኖር ወይም ደግሞ በጥሩ ሁኔታ ለመኖር ይረዳል ብዬ አስባለሁ። እና ሄሬዲታሪ ላይ ችግር ካለ እንደዚህ ቤተሰብ ላይ ችግር ካለ ቀደም ብለው በየዓመቱ ቼክ እያደረጉ ራሳቸውን ቢያዩ የሚል ምክር ነው የምንሰጠው። እኛ እንደ ሕክምና ባለሙያዋ ገለጻ በዋናነት ይህ ሕመም በቶሎ መድኃኒቱ በታካሚው ጤና ላይ መሻሻል የሚያኖር ቢሆንም ተሽሎኛል በሚል ብቻ ያለ ሐኪም ትዕዛዝ የሚወስዱትን መድኃኒት ማቋረጥ ለከፋ የጤንነት ችግር የሚዳርግ ነው። ሲጀመር ስኳር ሕመም እንደዚህ ጊዜ ፋታ የሚሰጥ ሕመም አይደለም። ሲቀንስም ቶሎ ጉዳት ያደርሳል፣ ሲጨምርም እንደዚሁ ኮምፕሊኬት አድርጎ ኦርጋን የሚባሉ እነዚህ ሜጀር የምንላቸው የሰውነት አካላችን ዳሜጅ የማድረስ ደረጃ ይደርሳል ይደርሳልና፣ በጣም አሁን ይሄ ማስፈራራት ሳይሆን የህመሙን ኃይለኝነት ነው። አሁን በፊት ኤች አይቪ ነበር የሚመራው አሁን ወደ ስኳር እየመራ ነው እየተባለ ነው ያለው በገዳይነት እና እንደዚህ አይነት ድፍረት ውስጥ ባይገባ ጥሩ ነው ብዬ ነው ማስበው። ሐኪሙ አቁም ሲለው ቢያቆም ችግር የለውም ምክንያቱም ባለው በሂስትሪው በምርመራ ውጤቶች ታግዞ ስለሆነ ቢያቆም ያኔ ነው ማቆም ያለበት። በራስ ግን ፍቃድ ለሚቆም በጣም ሪስክ አለው። እንደነገርኩሽ ስኳር ብቻውን አይደለም፣ የስኳሩ መጠን አንስቴብል አለመሆኑ ኦርጋኖች ላይ በጣም አስፈላጊ የምንላቸው የሰውነት ክፍሎች እንደ ኩላሊት፣ ልብ፣ ዓይን እስከ ማሳወር ደረጃ የሚደርስ ከባድ ሕመም ነው እና ኮንትሮል ማይደረግበት ደረጃ ሁላ ሊደርስ ይችላል። ሰውነት አካል እግር እንዲቆረጥ እጅ እንድናጣ የተለያዩ ህመሞችን ይዞብን ነው የሚመጣው። የስኳር ህመምን ለመከላከል የአካል ብቃት እንቅስቃሴ ማድረግ፣ ከሱስ ተጋላጭነት ራስን ማራቅና የአመጋገብ ስርዓትን ማስተካከል ይገባል የሚለው የህክምና ባለሙያዎች መልእክት ነው።